ሰላም፣ ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በክፍል ስድስት መጥቻለሁ። በረ ፊደል ማለት ነው። እንደተለመደው አጻጻፍና አነባብ ነው። ያው እንደተለመደው እንደዛው ነው የምሰራላችሁ፣ እንደባለፈው ማለት ነው። ዛሬ ከረ ፊደል ደርሰናል። ኖርማል ሁሉ ፊደል እየመሰረትኩ እየጻፉ በደንብ አሳያችኋለሁ። በተለይ ለጀማሪዎች በደንብ የሚሆናችሁ ይመስለኛል፣ እና በደንብ ተከታተሉ። ይጠቅማችኋል ይመስለኛል ተጠቅማችሁበታል እና እናንተም ደግሞ ቪዲዮውን ስታዩ ሰብስክራይብ፣ ላይክ፣ ሸር አድርጎ ለጓደኞቻችሁ እንዲደርስ ለእኔም ያው በደንብ እንደዛ ብታደረጉልኝ ስለሚጠቅመኝ ሰብስክራይብ፣ ላይክ፣ ሸር ማድረጉን እንዳትረሱ። ቀጥታ ወደ ቪዲዮ እገባለሁ። በደንብ አድርጋችሁ ተከታተሉ እየጻፋችሁ እያነበባችሁ። መልካም ቆይታ ይሆንላችሁ። ረ፣ ሩ፣ ሪ፣ ራ